ምድራችን ውበት ሁሉ ጠቅልላ ወደ ያዘች ውብ አገር ይሆናል። ሰው ብትሆን የሚዘናፈል ጸጉር ቀጭን ወገብና ሰፊ ዳለ ያላት ልቅም ያለች ቆንጆ በሚል ልትገለጽ ትችላለች። ካርታዋን አይቶ መፍረድ ነው። ይቺ አገር ብዙ ነገሯ እኛ ከምናውቀው የምድራችን ክፍል ይለያል። ለምሳሌ በሰሜናዊ አገሪቱ ክፍል ፀሐይ አንዴ ከወጣች ለስድስት ወራት አትጠልቅም፣ ወይም ዜጎቿ ለስድስት ወራት ያህል ጨለማ የሚባል ነገር አያዩም። ከባህር በታች ያላት የነዳጅ ሀብት ብዛት ምራቅ ያስወጣል። የነዳጅ ሀብቷን የምትጠቀምበት መንገድ ደግሞ መሰልጠን ካልቀረስ እንደዚህ ነው ያስብላል። ውብ ሸለቆዎቿ፣ ከሰማይ ሰማያት የሚወረወሩ የሚመስሉት ፏፏቴዎቿና ሰማይን ደግፎ የያዙ የሚመስሉት የድንጋይ ተራሮቿም ድምቀቶቿ ናቸው። በኩለ ለሊት ፀሐይ የሚወጣባት አገር ይሏታል። እኛ በመደበኛ ስሟ አንጥራት። ኖርዌይ የአምስት ነጥብ አምስት ሚሊዮን ዜጎች አገር የሆነችው ኖርዌይ ውብ፣ ሀብታም፣ ለኑሮ ምቹና የደስተኛ ሕዝቦች መኖሪያ ናት። ለዜጎቿ ከፍተኛ ጥራት ያለው ኑሮ የምታቀርብ፣ የከፋ ወንጀል የማይፈጸምባት፣ ብሔራዊ ሀብቷን ለዜጎቿ በፍታዊነት የምታከፋፍል፣ የሥራ አጥ ቁጥር ዝቅተኛ የሆነባት፣ በምድራችን ላይ ለአረጋውያን ሴቶችና ሕፃናት ለኑሮ ምቹ ከሚባሉ አገራት አንዷ ናት። ቡና ወዳዶቹ የኖርዌይ ዜጎች በዓለም ደስተኛ ከሚባሉ ሕዝቦች ከቀዳሚዎቹ መካከል ናቸው። ለነገሩ ምን ጎደለም ብለው ይከፋሉ? የደስተኝነታቸው ምክንያት ብዙ ቢሆንም፣ በእርግጥ ማን ያውቃል? ከኢትዮጵያ እየወሰደች የምታጠጣቸው ቡና አንዱ ምክንያት ሊሆን ይችላል። አንድ የኖርዌይ ዜጋ በቀን በአማካይ ከአራት እስከ አምስት ሲኒ ቡና ይጠጣል። በምድራችን ላይ ከኖርዌይ በላይ ብዙ ቡና የሚጠጡ አገራት ፊንላንድና ሉክዘምበርግ ብቻ ናቸው ይላል ጥናቱ። እኛ ከቤት ቤት እየተጠራራን የምንጠጣውን የቡና መጠን የቆጠረልን የለምና ደረጃ ውስጥ አልገባንም። ኖርዌይ ከቅዝቃዜው ውጪ ሁሉ ነገሯ የሚወደድ አገር ናት። ቅዝቃዜዋ ግን እንደ ኢትዮጵያ ካሉ አመቱን ሙሉ ፀሐይ ከሚወጣባቸው አገራት ለመጡ ሰዎች ሊያስቸግር ይችላል። ወደ ሰሜን ከፍ እያሉ በሄዱ ቁጥር ደግሞ ቅዝቃዜው ከዜሮ በታች ሰላሳ ዲግሪ ሴልሽስ ሊደርስ ይችላል። እነሱ ግን ቅዝቃዜውን እንደ መድኃኒት ነው የሚቆጥሩት። ገና ከተወለደ ሁለት ሳምንት እንኳን ያልሞላው ሕፃን አጥንት የሚሰረስር ቅዝቃዜ ባለበት የበረዶ ግግር መሃል ውጪ ቅዝቃዜ አስተኝተውት ሊመለከቱ ይችላሉ። ይህ በእኛ አገር ለመስማት እንኳን የሚያስደነግጥ ቢሆንም እነሱ ግን ቅዝቃዜ በሽታ የመከላከል አቅምን ያሳድጋል፣ ከታመሙም ከየትኛውም አይነት በሽታ የመፈወስ አቅም አለው ብሎ ያምናሉ። ሕፃናት በቅዝቃዜ ላይ መተኛታቸው ደግሞ ንጹህ አየር እንዲያገኙና ሳያቆራረጡ ረዥም ሰዓት እንዲተኙ ያስችላቸዋል ይላሉ። ፀሐይ ሲወጣም ዝናብ ሲዘንብም ሥራ አቁመን ወደ ቤት ለምንሮጥ አፍሪካውያን የኖርዌይ ዜጎች አስተማሪ ሳይሆኑ ራሳቸው ትምህርት ቤቶች ናቸው። ተፈጥሮን እንዴት ወደ ገንዘብ እንደሚቀይሩ ላየ ያስደንቃሉ። አሁን ያለነው ሰሜናዊ ኖርዌይ ውስጥ በሚገኝ አንድ መንደር ውስጥ ነው። የምትመለከቱት ቱሪስቶች የሚያርፉበት ሆቴል ሲሆን ሙሉ በሙሉ የተሰራው ከበረዶ ነው። እዚህ ከአንሶላና ብርድ ልብስ ውጪ ሁሉም ነገር ከግግር በረዶ ተቀርጾ የተሰራ ነው። ጠረጴዛውም፣ አልጋውም፣ ደረጃውም፣ መጸዳጃ ቤቱ ሳይቀር በረዶ ናቸው፣ አንድ አካባቢው ነዋሪ ይናገራል። ሁሉም አካባቢዎች የራሳቸው የተፈጥሮ ሀብት አላቸው። ለኛ ደግሞ በረዶ ነዳጃችን፣ ወርቃችን፣ ሁሉ ነገራችን ነው ይላል። ኖርዌ በአውሮፓ ሁለተኛዋ በመላው ዓለም ደግሞ አስራ አንደኛዋ ነዳጅ አምራች አገር ናት። ከነዳጅ ሀብቷ በላይ ዓለም የሚደነቀው ግን በነዳጅ ሀብት አጠቃቀሟ ነው። ኖርዌይ ከምናውቃቸው በነዳጅ ሀብት ከሰከሩ የዓለም አገራት በእጅጉ ትለያለች። መሪዎቿ ብዙ ትውልድ አሻግረው መመልከት የሚችሉ ፊታቸው የቀረበ ማዕድ ሁሉ ጠራርገው የማይበሉ መጉረስ ከሚችሉት በላይ ማይቆርሱ ጨዋና አስተዋዮች ናቸው። እነሱ ከነዳጅ የሚገኝ ገቢ ዘላለማዊ እንዳልሆነ ያውቃሉ። ነዳጅ ከምንጩ ተሟጦ ሊያልቅ የሚችል አላቂ ሀብት መሆኑ ያሰጋቸዋል። ከእነሱ ቁጥጥር ውጪ በሆኑ ዓለም አቀፍ ምክንያቶች የነዳጅ ዋጋ ክፉኛ ሊያሽቆለቆል እንደሚችልም ይገነዘባሉ። በዛ ላይ ማን ያውቃል፣ ምናልባትም ዓለም የኃይል አማራጯን ሙሉ በሙሉ ወደ ታዳሽ ኃይል ልትቀይር፣ ነዳጅም ፈላጊ ሊያጣ ይችላል። ይህ ሁሉ ገና ስጋት ቢሆንም በትውልድ ቅብብሎሽ የአገራቸውን ነዳጅ የማስተዳደር ኃላፊነት የወደቀባቸው መሪዎቿ ግን ይህ የገባቸው ገና ነዳጅ ማውጣት ከመጀመራቸው በፊት ነበር። ነዳጅ የተገኘ ሰሞን መሪዎቿ እንዲህ አሉ፣ ይህ ነዳጅ የእኛ ብቻ አይደለም። እዚህች አገር ላይ ወደፊት የሚፈጠረው ትውልድም በሀገሩ ከፈለቀው ነዳጅ እኩል የመጠቀም መብት አለው። እናም እኛ የነዳጁን ብር ጨርሰ ነው ክፉ ቀን ሲመጣ ልጆቻችን ዓለም ከሚቀናበት ከፍ ካለው የኑሮ ደረጃችን ዝቅ እንዳይዱ፣ ስደት ወጥተው የሰው ፊት እንዳይገርፋቸው አንድ መላ መዘየድ አለብን አሉ። በኖርዌይ ምድር ከባህር በታች ነዳጅ እንዳለ ፍንጭ የተገኘው እንደ አውሮፓውያን አቆጣጠር በ1959 ሲሆን ሀገሪቱ ነዳጅ ማምረት የጀመረችው ደግሞ በ ነው በኢሮፓያን አቆጣጠር በ1990 ሀገሪቱ ከነዳጅ ገንዘብ ከፍተኛ ገቢ ማግኘት ጀመረች በዛው ዓመት ከነዳጅ ከሚገኘው ገቢ ከፍ ያለው መጠን ለመጪው ትውልድ በቁጠባ መልክ እንዲቀመጥ የሚያዝግ ወጣ ገንዘቡን የሚያስተዳድር የነዳጅ ፈንድ ድርጅትም ተቋቋመ ከዛን ጊዜ ጀምሮ ኖርዌይ ነዳጅ ሸጣ ከምታገኘው ገቢ እያነሳች የቆጠበችው ገንዘብ አሁን ላይ 1.4 ትሪሊየን ዶላር ደርሷል ነዳጅ የፈለቀባቸው አገራት መሪዎችና ቤተሰቦቻቸው ገንዘቡን በብልጭልጭና ጊዜያዊ ነገር እያጠፉ የማህበራዊ ሚዲያ መነጋገሪያ በሚሆኑበት ዓለም የኖሮ መንግስት ግን ምን ቢቸግረው ከዚህ የቁጠባ ገንዘብ ላይ ከሦስት ከመቶ በላይ መጠቀም አይችልም። የተቀረው ዘጠና ሰባት ከመቶ ገንዘብ በነዳጅ ፈንድ አስተዳደር አካውንት ውስጥ ተጠብቆ ይቆያል። ይሁንና የዚህን ያህል ከፍተኛ መጠን ያለው ገንዘብ ለረዥም ጊዜ በባንክ ማስቀመጥ ገንዘቡን ለዋጋ ግሽበት ሲሳይ ማድረግ መሆኑን የኖሮ መንግስት ይገነዘባል። በመሆኑም ገንዘቡ ተገላብጦ ትርፍ ማምጣት እንዲችል አዋጭ የኢንቨስትመንት ጥናቶችን እያከናወነ ገንዘቡን ኢንቨስት የሚያደርግ የኖርዌይ የኢንቨስትመንት አስተዳደር ባንክም ተቋቋመ። ኢንቨስትመንቱ በከፍተኛ ጥንቃቄ የሚከወን ነው። ለምሳሌ የኖርዌይ መንግስት ከነዳጅ የተገኘውን ገንዘብ በሀገር ውስጥ ኢንቨስት አድርጎት አያውቅም። በሀገሪቱ የተለየ ምርት ሳይኖር ከፍተኛ መጠን ያለው ገንዘብ ወደ ኢኮኖሚ ማስገባት የኑሮ ውድነትን በመፍጠር የሀገሪቱን ዜጎች እንደሚጎዳ መንግስት ይረዳል። በመሆኑም ይህ እንዳይሆን የኖርዌ የኢንቨስትመንት አስተዳደር ባንክ በተጠና መልኩ ገንዘቡን በውጭ ሀገራት በሚገኙ አዋጭ ቢዝነሶች ላይ ኢንቨስት ያደርጋል። እስከ ዛሬ ከተጠራቀመው 1.4 ትሪሊዮን ዶላር 70 ከመቶ የሚሆነው ዓለማችን ላይ አሉ በተባሉ የቴክኖሎጂ ካምፓኒዎች ውስጥ ኢንቨስት የተደረገ ነው። አፕል፣ ማይክሮሶፍት፣ አማዞን፣ ጉግል እና ቴስላ ተጠቃሾቹ ናቸው። የመንግስትና ኮርፖሬት ቦንዶች ግዢ እንዲሁም የምድራችንን ውበት ሁሉ ጠቅልላ ወደያዘች ውብ አገር ይሆናል።